አከፋፈት እንደዚሁም ስማችሁ ለመቀየር በመቀጠል ቻናሉ ትክክል ነው አይደለም የሚለውን ጠቅለል አድርጌ ዛሬ አስረዳችኋለሁ። እንደዚሁም ደግሞ ቪዲዮ እንደ ፖስት እንደምታደርጉ ከአጭር ቪዲዮ እስከ ረጅም ቪዲዮ ያሉትን በአጭር ደቂቃ ጠቅለል አድርጌ አስረዳችኋለሁ። ሰላም ጤና ይስጥልኝ። የተወደዳችሁ እና የተከበራችሁ የኤርሚ የዩቱብ እና የቲክቶክ ቤተሰቦች እንዴት ናቸው ዛሬ? ቪዲዮ እንደ ፖስት እንደምታደርጉ እንዲሁም ዩቱብ ቻናል እንዴት እንደምከፍቱ፣ የተከፈተውስ ቻናል ትክክል ካልሆነ እንዴት ነው ማስተካከል የምንችለው፣ ስምስ ፕሮፋይልስ እንዴት ነው መቀየር የምንችለው የሚለውን በአጭሩ ጠቅለል አድርጌ ያስረዳችኋለሁ። በመቀጠል ደግሞ ቪዲዮ እንዴት ነው ፖስት የምናደርገው? ረጅም ቪዲዮ ምን ያክል ደቂቃ ይፈልጋል? እንደዚሁም አጭር ቪዲዮ ምን ያክል ደቂቃ ይፈልጋል? እንዴት ነው ሁለቱንስ ፖስት የምናደርገው? እሱንም አንድ ላይ ጠቅለል ላርጌ በአጭር ደቂቃ ማስረዳችሁ ይሆናል። ይህንም ቤት ሰብስክራይብ ማድረግ እንዳይረሳ። ኤርሚ ቲክቶከር ወንድማችሁ ነኝ። አሁን ደግሞ በዩቱብ መጥቻለሁ። ቲክቶክ ለምኔ ማለት ነው እና ተቀበሉ። ሰብስክራይብ እንደዚህም የደወል ምልክታን የተጫናችሁ ላይክ እያደረጋችሁ አበረታቱኝ። ቲክቶክ እንዳፈመሳችሁ ደግሞ በዩቱብ እኔ መስራት እፈልጋለሁኝ። ያው እንግዲህ ከጎኔ እንደምትሆን አልጠራጠርም። ደወደ ፕሮሰሱ ዩቱብ ለመክፈት እንግዲህ የመጀመሪያው ፕሮሰስ የሚያስፈልጋችሁ እራሱ የዩቱብ አፕሊኬሽን ነው። የዩቱብ አፕሊኬሽናችሁን አንድ ጊዜ ክሊክ ታደርጉና ልክ ወደ ውስጥ ስትገቡ እዚህ መጨረሻ ላይ ዩ ምትል ትመጣለች። እዚች ጋር ማለት ነው ይቺ በቁጥር ያሰመርኩባት እዚህ በቁጥር የሸፈንኳቸው ፕሮፋይል ምልክት ያለባት ማለት ነው እሷን አንድ ጊዜ ክሊክ አድርጋችሁ ስትገቡ እንደዚህ ያመጣላችኋል። እናንተ ላይ በእርግጠኝነት ፕሮፋይልም ሆነ ስም ላይኖረው ይችላል። ስምም ካለው ደግሞ እሱን እናስተካክለዋለን። ፕሮፋይል መቀየር ከፈለጋችሁ እሱንም ጠቅለል አድርገን እንቀይረዋለን ማለት ነው። ግን አሁን እዚች ጋ ስዊች አካውንት የምትለው እዚች ጋ ትታያችኋለች። ይቺ የከበብኳት እሷን አንድ ጊዜ ክሊክ ታደርጋላችሁ። ከዛ ወደ ውስጥ ስትገቡ ሌላ ቻናል ከሆነ መክፈት የምትፈልጉት እዚች ጋ ቼ ፕላስ ምልክቷን አንድ ጊዜ ክሊክ ታደርጋላችሁ። ግን እኛ ያለውን አካውንታችንን ማስተካከል ነው ያለውን አካውንታችንን ለማስተካከል እዚች ጋ ኤዲት የምትለዋን አንድ ጊዜ ክሊክ እናደርጋ። ኤዲት ቻናል ገብታችኋል ብዬ አስባለሁ። እኛ ኤዲት ቻናል የምትለዋን አንድ ጊዜ ክሊክ እናደርጋለን። ወደ ውስጥ ስንገባ ምን ይላል? እዚህ ጋር ኔም ይላል፣ ሃንዴል ይላል። እዚ ጋር ኔም የሚለው ላይ የምትፈልጉትን ስም እዚች ጋ እንደዚህ ታጠፉና የምትፈልጉትን ስም ታረጋላችሁ። ጀስት እኔ ማጥፋት ስለማልፈልግ ኤርሜስ አቅምንጭ በሚሉ ስለሚያቆኝ መቀየር አልፈልግም። ሁለተኛዋ ላይ ደግሞ ትገቡና ይቺ ከኋላ ኤ ታረጉና ሰርች ሲደረግ የሚመጣ ስም ለምሳሌ አንድ ሰው መቶ ዩቱባችሁ ላይ ኤርሜስ አቅምንጭ ብሎ ሰርች እንደሚያደርገኝ ይቺ ኤ የምትለዋል ከኋላ ታስገቡና የምትፈልጉትን ሰርች ሲደረግ የሚመጣ ስም ከታች ያለው ላይ ታረጋላችሁ። ተመሳሳይ ማድረግ ትችላላችሁ። አሁን የኔ ኤርሜስ አቅምንጫ አደል የሚለው ከላይ ያለው እዚህ ጋር ያለው እናንተም እንደኔ ማድረግ ትችላላችሁ ማለት ነው። በመቀጠል እዚህ ጋር ደግሞ ይችኛዋን አንድ ጊዜ ክሊክ ታደርጉና ይች የከበብኩባትን ማለት ነው። ፕሮፋይል አሁን የኔን የምትመጣው ይችኛዋ ናት። ለምሳሌ ሰርች አርጉ ምናምን ስላችሁ ቪዲዮ ፎቶስ አሳያችሁ የዩቱብን የምትመጣው ይችናት። ይችን አንድ ጊዜ ክሊክ ታደርጉና ፕሮፋይላችሁን ለመቀየር ማለት ነው። ካሜራ ላይ ከሆነ ተነስታችሁ ከሆነ ይችኛዋን ፓርት ነው የምትነክሉት ግን ከጋላሪያችሁ ከሆነ ደግሞ ይችኛዋን ፓርት ነው። እኔ ግን ከጋላሪ የሌለ አሳያችሁ ለእናንተ ነ እንጂን እንኳን መቀየር አልፈልግም። ለምሳሌ የምትፈልጉትን ቪዲዮ፣ እኔ አሁን የምፈልገውን ፎቶ ሶሪ፣ ፎቶ አሁን ለምሳሌ ይሄ ማድረግ ከፈለግኩ እንደዚህ አድርጌ እዚህ ጋር ከታች ሴፍ፣ እዚች ጋ ማለት ነው አንድ ጊዜ እሷን ክሊክ ታደርጋላችሁ። ካላስጨረሳችሁ እኔ ግን መቀየር አልፈልግም። ፎቶዬንም ስሜንም መቀየር አልፈልግም። እና እዚህ ጋ ያለው ሁለተኛውን ደግሞ ሁለተኛውን መቀየር ከፈለጋችሁ እዚች ጋ ይች ትታያችሁ አለቻ። አሁንም አንድ ጊዜ ክሊክ ታደርጉና ወደሱ ትገባላችሁ። ካሜራ ተነስታችሁ ከሆነ የምትፈልጉት እዚች ጋ እንዴ ክሊክ ታደርጋላችሁ። ከጋላሪያችሁ ከሆነ ደግሞ ይችኛዋን ክሊክ ታደርጋላችሁ። ለምሳሌ እኔ ከጋላሪ ላሳያችሁ። አሁንም ከጋላሪ ይችን የምፈልጋትን ፓርት እንደ ላይኛው አይደለም ግን እቺ ጠበብ አድርጎ ነው የሚያመጣው። አይታችሁት ከሆነ ማለት ነው እዛ እዚች ጋከ ላይ ሴፍ የምትለዋን ካስተካከላችሁ በኋላ ሴፍ የምትለዋ አይችኛዋን አንድ ጊዜ ክሊክ ታደርጉት አላችሁ ማለት ነው። ተመልሼ ላሳያችሁ። አይኔ ብቻ ነው የሚታየው። ገባችሁ እና አሁን ወዴት ነው የምንሄደው? ስም መቀየሩ ፕሮፋይል መቀየሩ ገብቷችኋል። ይሄ ቻናላችሁ ጀስት ተስተካክሏል ማለት ነው። ስማችሁን ፕሮፋይላችሁን ከቀየራችሁ በዛ ቪዲዮ መልቀቅ ነው። ቪዲዮ ደግሞ እንዴት ነው የምንትንለቀው የሚለውን ደግሞ ላሳያችሁ። እዚህ ችታች ላይ የፕላስ ምልክቶች በቁጥር ያሰመርኩባት ትታያችኋለች። የፕላስ ምልክቷን አንድ ጊዜ ክሊክ ታደርጋላችሁ። ከዛ ልክ እዚህ ጋር ፖስት የሚላለ ሊቭ የሚላለ ልክ እንደ ቲክቶክ ነው በነገራችን ላይ ቪዲዮ የሚላለ። እኔ ግን ቪዲዮ የሚለው ላይ አድርጌ ይሄ ወዳ ማቲያስ መጣላችሁ፣ ያው ኤዲት የማደርግበት ነው በነገራችን ላይ ማቲያስ ማለት ነው። እና ከዚህ ጋር የምፈልገውን ቪዲዮ መርጬ ለምሳሌ አሁን ይሄ አራት ደቂቃ ከሀምሳ ምናምን የሚለው ከሆነ አንድ ጊዜ ማ ይሄን ያው አራት ደቂቃ ከሀምሳ ዘጠኝ የሚለው አሁን ይሄ ረጅም ቪዲዮ የሚባለው ነው። ከሶስት ደቂቃ ከሀያ ሴኮንድ በላይ ነው ረጅም ቪዲዮ የሚባለው። እዚህ ጋር ኔክስት ትለዋለሁ ማለት ነው። እዚህ ጋር ኔክስት እምትለዋለች ኔክስት ትለለውና ከዛ እንደዚህ ይመጣልኛል። ስለ ቪዲዮ ርዕስ ትጽፋላችሁ። ስለ ቪዲዮ ርዕስ አሁን እዚህ ጋር ለምሳሌ እኔ ሴቶቻችን ብዬ ነው አይደለ? ሴቶቻችን አብደዋል ብዬ ነው። ያው ይቅርታ ለኤዲቱ ነው እና እዚህ ጋር የምፈልጉትን ርዕስ መጻፍ ትችላላችሁ። ከምትፈልጉት እስከዚህ ድረስ ማለት ነው። ከዛ ቪዲዮውን በቶሎ መልቀቅ ካልፈለጋችሁ ለምሳሌ ፕራይቬት ማስቀመጥ ከፈለጋችሁ ከቲክቶክ ጋር የሚያመሳስለው ነገር በምፈልጉት ሰዓት መልቀቅ ትችላላችሁ። ከዛ እዚች ጋ ፕራይቬሲ የምትለዋ እዚች ጋ ማለት ነው፣ ትታያቸዋል። ያ አንድ ጊዜ ክሊክ ታደርጉት እና ሰው እንዳያየው እንደውም ይህን ቪዲዮ እንዳያየው አድርጌዋለሁ እያየችሁ ነው። ፕራይቬቲ ማድረግ ትችላላችሁ። ብዙ ሰው ጋር እንዲደርስላችሁ ስትፈልጉ ደግሞ እዚች ላይ ታደርጉታላችሁ። ጀስት ሰብስክራይብ አደረጓችሁ ሰዎች ጋር እንዲደርስላችሁ ስትፈልጉ ደግሞ እዚች ጋር ታደርጉታላችሁ ማለት ነው። በጣም ቀላል ነው። ማንም ሰው እንዲያይባችሁ ስትፈልጉ ሶስተኛው የኔ አለበት ላይ ታደርጉታላችሁ ማለት ነው። ያልገባችሁ ነገር መጠየቅ ትችላላችሁ። ከዛ አሁን ጨርሰናል በቃ። ርዕስ ትጽፋላችሁ። ቪዲዮ ማሳመሪያ ፎቶ ምናምን ስትፈልጉ ደግሞ ቆይ እዚህ ጋር ቪዲዮ ማሳመሪያ ፎቶ ስትፈልጉ ለምሳሌ አሁን እኔ ይሄንን ነበር ያደረኩት። ይህን እንደዚህ አደርጋችሁ ከዛ እዚህ ጋር ዶት የምትለዋል። ለምሳሌ ስለ ቪዲዮ ርዕስ በፎቶ ማድረግ ስትፈልጉ እዚች ጋር ዶት የምትለዋል። እሷን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። እዚች ጋር ክሊክ ታደርጋላችሁ። ከዛ አሁን የሚመጣው መጀመሪያ ሴቶቻችን ጨርሰው አብደዋል እኔ የለሁበትም የምትለው አናት ማለት ነው። ገብታችኋል ብዬ አስባለሁ። እዚህ ጋር ርእሳቸውን ትጽፋላችሁ። ቪዲዮ ፖስት ማድረግ ነው። አጭር ቪዲዮ ደግሞ ፖስት ማድረግ ስትፈልጉ አጭር ቪዲዮ ፖስት ማድረግ ስትፈልጉ፣ እንደ ቪዲዮ ይለያል። ለምሳሌ እዚህ ጋር የ17 አለ፣ የ18 አለ፣ የ35 አለ። የ35 እዚህ ጋር ኔክስት ስትሉት እንደዛኛው አያመጣላችሁም። እንደዚያ አሳጥሮ ነው የሚያመጣላችሁ ቆይ ሙዚቃ ረበሽ እና አሳጥሮ ነው የሚያመጣላችሁ። ጀስት ኔክስት ማለት ብቻ ነው። ሙዚቃ ረብሽ ነው በጣም ሶሪ። ያው እንደ ረጅሙ ነው የምፖስት። ፖስት ላይ ግን አቀማመጡ ነው የሚለያየው። አቀማመጡ እዚህ ጋር እንዴት መሰላችሁ? ለምሳሌ አሁን ቆይ ኔ ጋ ገብቼ ላሳያችሁ። ኔ አሁን እዚህ ጋር ፕሮፋይሌን አንድ የጫን ስትለው ወደ ውስጥ ያስገባኛል። እዚህ ጋር እነህ ረጃጅም ቪዲዮ የለቀቅኳቸው ናቸው። ሾርት ቪዲዮ ደግሞ የሚያስቀምጠው እዚህ ጋር ነው። ይችኛዋ እዚች ላይ ነው ሾርት ቪዲዮ ማለት ነው። ልዩነቱ ይሄ ነው እንጂ አፖሳሰቱ አንድ ነው። መጀመሪያ እንዳሳየኋችሁ ነው የምፖሰቱት። ግን ሾርት ቪዲዮ ብቻ የሚያመጣል ደግሞ እዚ ጋ ነው። ላይቭ እዚ ጋ ነው ላይቭ የገባችሁበትን የሚያመጣላችሁ። ደግሞ እቺ የላይቭ ምልክት ነው። ከቲክቶክ ጋር በጣም ያቀራርበዋል እና ያመሳስለዋል። እና ያው እስካሁን ድረስ ካያችሁ ተመችቷቸዋል። ያልገባችሁ ነገር ካለ ጻፉልኝ የምሰራላችሁ ነገር ካለ ሁሉንም ነገር ኮሜንት ላይ አሳውቅኝ ይሰራላችኋለሁ ቀጣይ ደግሞ ኤዲት እንዴት እንደምታደርጉ ይቺ ሰብስክራይብ የምትለዋ ምልክት እንዴት እንደምትመጣ ያለውን ነገር ጠቅልል አድርጌ አስረዳችኋለሁኝ እስካሁን ያለው ያልገባችሁ ነገር ካለ ጻፉልኝ ሁሉንም አስረዳችኋለሁ እንደዚሁም በውስጥም መታችሁ ገልብጬ አሳያችኋለሁኝ ሰብስክራይብ ማድረግ እንዳይረሳ የደውል ምልክቷን እየተጫናችሁ ቤተሰብ መሆናችሁን እንዳትረሱ በጣም እወዳችኋለሁ ፋሚሊዎች